ክሊን ያለው ባይዘ ኢየሱስን ኢየሱስ ሰይጣን መስሎት በኢየሱስ ስም አልኳልና ኢየሱስንና ሰይጣንን እንኳን መለየት የማይችል ቢሾፕ ባይዘ ጀማሪያቸው። ለዛ ነው ባይዘ መጽሐፍ ቅዱስ ላይ ያለውን ነገር እዚህ ጋር አብ ነው፣ እዚህ ጋር ወልድ ነው ያሉ የሚሸውዱ። ስለዛ ነው ኢየሱስም ለተክሌ ሲገለጥ ተሸውዶ ነበር፣ እንግዲህ በእሱ አገላለጽ። ምክንያቱም ኢየሱስን ራሱ ሳያቅ ሰይጣን መስሎት በኢየሱስም ብሏል። መጽሐፍ ቅዱስ ላይ እስቲ ኢየሱስ ተገልጦ በኢየሱስ ስም ብሎ ሰይጣን ኢየሱስ ሰይጣን መስሎ የተገለጠበት ቦታ አለ። ተክሌ ብቻ ጉደኛ ሰው ነው። ቀጥሉ። ያው እንግዲህ የነገረው ማን ነው? በኋላ ላይ የተገለጠል ኢየሱስ ነው ያለው ወረቃ ለማመድ ይገባል። የዩፒሲያይ አገልጋይ ነው የሆነ አሁን ያ ሰውዬ ራሱ ባይዘ አይድንም ተመልከቱ ኢየሱስ እኮ ነው የተገለጠልህ ብሎ ለተክሌ ኢየሱስን ኢንትሮዲስ ያደረገው ሰውዬ ራሱ አይደለም፣ ሰማያዊ ስጋ ስላልተቀበለ በጣም እኮ ነው ሙድ የሚይዙባቸው። ባይ ዘዌይ አንድ ቪዲዮ ሰርቼ ነበረ፣ ኦንሊ ጂሰስ ላይ እነ ተክሌ ራሱ ሙድ እንዳያዙባቸው ማንም ሙድ አልያዘም። ለምሳሌ አንድ ወንድም አላሮ የሚባል ነበር እና ተክሌን ይቃወመው ነበር። ይህኛውን የምታገኙት የተክሌ ባዮግራፊ ላይ ነው። የዶክመንተሪ የእሱ ህይወት ታሪክ በዶክመንተሪ ይወራል። እና ቆይ እሱን ነገር አስተካክለን ዩቱብ ላይ እናስቀምጠዋለን ባ እና የወንድም አላሮ እነተክሌን ይቃወማቸዋል። ተክሌን እና እህት እርቅነሽ ማለት የተክሌ መጀመሪያ ሚስቱ ማለት ነው። ከዛ በኋላ ወደ ወንድም አላሮ ወዳለበት ከተማ እነተክሌ ይመጣሉ እና የዛኔ ወንድም አላሮ ተኝቶ እያለ መልአኩ ይመጣና አላሮን ከአልጋ ላይ ወረውሯል፣ ይጥሏል ከዛ ግራ ገባዋል። አሮና ቢተኛ ሲል አሁንም እያነሳ ያፈርጠዋል። ከዛ እሺ ምን ይሻለኛል ሲል የተክሌን የተክሌን ወንጌል ተቀበላለው። ከዛ በኋላ ነው ባይ እንት ነው ያለው የተረጋጋው እና መልአኩ እሱም መጣ አላቆመ ኤግዛክትሊ፣ መጽሐፍ ቅዱስ ላይ እንደዛ አይነት ነገር አናገኝም። ባይዘወይ የእግዚአብሔር መላእክት መጽሐፍ ቅዱስ ላይ ሲመጡ ሰላም ለእናንተ ይሁን ብለው ነው አይደል? ማለት ሰላም ነው ይዘው የሚመጡት እንጂ እያነሱ አያፈርጡም። ተመልከቱ። ባይሆን ሙሐመድ ጋር የመጣው ጅብሪል ግን መሀመድን አፈር ለአፈር በቃ እንደዚህ የረግጦት ምና ምና የሚል ታሪክ አለ። ለመተንፈስ ሲከብደኝ ድረስ ብሏል። ሙሐመድ እና ተክሌ እና ሙሐመድ አይ ቲንክ እኔ ግን ዳግማዊ ሙሐመድ ይመስለኛል። ተክሌ እንደገና መቶ እንጂ አይ ዶንት ቲንክ እኔ ኤኒዌይስ፣ በአንተ ያምራል። አንተ በረብስቲ ያውራ አዎ ምንድነው ሀገራችን እኮ ባለ ብዙ ነው። በጣም የሚገርመው ነገር እንትና ማለት ነው። አሁን ይሄ ፍቅሪሲዝም አይታችኋል? ፍቅሪሲዝም አሁን ሁለት ሺህ ሦስት ሺህ ሰው ይከተለዋል። ፎሎ የምታየው ከኔ በላይ ነው። ከእኔ በኋላ ነው የተነሳው። ባይዘው እኔ እንደውም ፍቅር ፍቅር በምልበት ጊዜ እንደዚህ ምትስል ፍቅሪሲዝም ሲመጣ አንተ ነው ያመጣው ተባልኩኝ ቲክቶክ ላይ ራሱ ማለት ነው እና ምንድን ነው ያለው? መሐመድ ምላሴን ገርፎታል ይላል። አያችሁ ምላሴን መሐመድ ገርፎታል ምናምን ይላል፣ ፍቅሪ ሲዝም ሲመጣ ልክ እንደዚሁ። ቄስ ተክሌም ከሙሉ ወንጌል ተገስጾ ተገስጾ፣ ላለው እንደ ተወግዞ ነው የወጣው። እረፍ አሉት ብዙ ምክር ሰጡት፣ አልሰማም። ስለዚህ አወገዘችው ሙሉ ወንጌል ቤተክርስቲያን። ያኔ ው ገና ጅማሬ ላይ እያሉ ነው ስታወግዘው፣ እንደ አረመኔና እንደ ቀራጭ ቆርጥራ ስትተወው ምን ሆነ ቀጥታ እሱ ኢየሱስ ተገለጠልኝ በሚል ቀጥታ ወደ አዋሳ ሄድ ብሎኛል ብሎ ነው የሄደው። ካልኩሌት አድርጎ ሲስተሙን ራሱ ነው። ኦኬ ሶ ኢየሱስ ሲገለጥለት ለሶስት ሰዓት ራሱን አስቶታል። ኢየሱስ ሰዎችን አይምሯቸውን እስከማያውቁ ጆሯቸው እስከማይሰሙ ራሳቸው እንዲስቱ ያደርጋል። መጽሐፍ ቅዱሳዊ ነው? አይደለም። ሰው ራሱን ከሰዓተ፣ ጅኒ ነው ማለት ነው፣ ያን ሰው የተቆጣጠረው አጋንንት ነው። ኦኬ ለስድስት ሰዓት ያለው ጆሮ አይሰማ፣ ከተማውን ይረብሻል። በዛ ላይ ይጮኋል። በሚጮሁበት ጊዜ ከተማው ይረበሻል። በጣም ከተማ ይረበሻል። ከተማው በጣም ሲረበሽ ፖሊሶች ይመጡና ቤቱን ከበው፣ የሚጮሁበትን ቤት ከበው ሊገነጥሉት እስኪደርሱ፣ በሩን ቀርቅሮታል። አስቡ፣ መክፈት አልቻሉም የከተማው ሕዝብ ግልብጥ ብሎ ወጥቷል ነበር ይለኛል እሱ የጻፈውን ጽሁፍ ነው የማነበው። ጽሑፍ ነው፣ በሀይ ጽሑፍ እያነበብኩላችሁ። አንተ የት ነበር ይላል። ከዛ በኋላ የከተማው ህዝብ ተገልብጦ መቷል፣ ፖሊስ ከቦታል፣ ቤቱ ይጠበቃል። በኋላ ላይ ነቃው ይላል፣ ጆሮ የተከፈተ ይላል። በሩ ሲንኳኳ ሰማው። ተንፋቅቄ እንደምንም ከፈትኩት ይላል። ስከፍተው መራመድ አልችልም፣ ሰውነት አይቋቋምልም። እየጎተቱ መሬት ለመሬት ተወሰዱ። ስወጣ የከተማው ህዝብ ቤቱን ከቦታል። እኔ መረበሽን እራሱ አላውቅም። በምን ሲባል በጣም ያስጮይ ነበር። የለም፣ ስለዚህ እስፒሪቱ ሌላ ነው የምንለው። ለዚህ ስፒሪቱ ሌላ ነው አየ። አንደኛ ድምፁ እስኪዘጋ ድረስ አስጮታል። ከተማን አስረብሾታል። ደግሞ ለስድስት ሰዓት ሰው ይጨዋል። ለስድስት ሰዓት ለሶስት ሰዓት ያህል ለስድስት ሰዓት ያለው ጆሮዬ ደንቁሮ ነበር፣ አልሰማም። ዘጋው ነው የሚለው። አራሴን አላቅም ነው ባይዘዌ፣ በሌላ ያ ከዛስ? ቀጥሎ ኢየሱስ ተገለጠለት። የትኛዋ ቤተ ክርስቲያን ናት ትክክለኛ የአንተ ቤተ ክርስቲያን ብዬ ስጠይቀው፣ ዩፒሲአይ ማለት ዋነስ ፔንቴኮስት አለው አለኝ ነው የሚለው ወደዛ ሄደ። ኢየሱስ ልኮኛል ብሎ እዛ ተጠምቆ ሳይቆይ ደግሞ ከነሱ ጋር ሲሰራ ቆይቶ ወይኑ ህንፃዎች ሰሩለት፣ የማምለኪያ ቦታ ሰሩ ምናምን። አብዛኛውን የነሱ ህንፃ የተሰራው በፈረንጆች ነው። ባይዘዌ ገቢዎቹን ካገኘ በኋላ አሁን ማድረግ ያለበት ምንድን ነው? መገንጠል፣ መቀየስ አለበት። አሁን እንዴት ነው የሚቀየሰው? አይ ከእነሱ ጋር ሰማያዊ ስጋ አይሉም እነሱ። ከማርያም የተካፈለው ስጋ ነው ይላሉ ዋነስ ጴንቴኮስታሎች የዓለም አቀፉ የኦልጂሰስ እምነት ማለት ነው። ከዛም በምንጣላ በዚች መጣላት ስላለበት አንድ ነገር አረገ። ኢየሱስ ተገለጠልኝ አለ። እንደገና ሶስተኛ ጊዜ አሁን ሲገለጥለት አሁን ደግሞ ተገለጠለትና ሰማያዊ ስጋ ነው የኔ ስጋ፣ ስለዚህ ይህም እኔ ቤተክርስቲያን አይደለም አለው። መጀመሪያ ምን ብሎኛል ብሎ ነው እዛ ጆይን ያደረገው የእኔ ቤተክርስቲያን በአለም ላይ ይቺ ናት እውነተኛዋ ቤተክርስቲያን ብሎኛል ኢየሱስ ተገልጦልኝ ብሎ ነው የሄደው። ቀጥሎ አሁን ደግሞ ኢየሱስ በየቦታው ሐሳቡን ይቀያየራል፣ ራሱን በራሱ ይቃወማል ብላችሁ ታምናላችሁ? እንደዚህ አይነት አምላክ አለን? እንደዛ እንዳንል በዕብራውያን ምዕራፍ 13 ላይ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላዘለም ያው ነው ያው ነው ያው ነው ሳይሆን ያው ነው እንግዳ በእውነት ልዩ ትምህርት አትወሰዱ ይላል ስለዚህ ኢየሱስ ራሱን በራሱ አይቃወሙም። ስለዚህ አሁን እሱ ኢየሱስ እያለ ስያሜ የሚሰጠው መንፈስ አጋንንት ነው። አያችሁ፣ መናፍስትን መርምሩ ከእግዚአብሔር ሆነው እንደሆነ የሚለው ለዚህ ነው። መጽሐፍ ቅዱስ ስንመረምረው ራሱን ይህችናት ቤተ ክርስቲያኔ ብሎት በኋላ ደግሞ አይ ሰማያዊ ስጋኔ ከዚህ ውጣ። ሶስተኛ በጣም ነው የሚገርመው ጥያቄ እንኳን አትጠይቀው። እነዚህ መጽሐፎች ስታነብ እሱን መጽሐፍ አንደኛ እንዴት ስድስት ሰዓት ሙሉ ራስን ሳዳቅ ስጮ ነበረ? ከተማ ስትበጠብጥ እንዲህ አይነት ኢየሱስ መጽሐፍ ቅዱስ ውስጥ አለው? ያትሉትም ጅኒ ብቻ ነው ሰውን ራሱን የሚያስተው። ለዮሐንስ ሲገለጥለት እንደ ሞተ ሰው ቢሆንም የሚናገረውን ይሰማል፣ ሁሉን ያውቃል፣ ፈጥሞ ደሴት መሆኑን ያውቃል። ኦኬ አሁን ሁለተኛ እቺናት ትክክለኛዋ ቤተክርስቲያኔ፣ ብለዋል ኢየሱስ ካለህ በኋላ መልሶ ደግሞ የኔ ቤተክርስቲያን አደለችም ሰማያዊ ስጋዬ ነው፣ እነሱ አይድኑም። እንዴት ይላል አትሉትም? አራተኛው መገለጥ፣ አራተኛ ጊዜ ደግሞ ኢየሱስ ተገለጠለትና ሰውነቱን እንደዚህ ነው። ኤስተክሊ ህሊና መልካም ህሊና መልካም ህሊና ስላለኝ እውነት ማውረው እውነት ማውረው መልካም ህሊና ስላለኝ ስለምወዳችሁ ነው። አንድ ጊዜ ጠብቁ፣ ይኸው የኢየሱስ ሰውነት ነው ይሄ። እሺ ወዳጆች፣ የቄስ ተክሌ መጽሐፍ። ቄስ ተክሌ ኢየሱስ ተገለጠለት ለአራተኛ ጊዜ። ከዛስ? ሰውነቱን ኢየሱስ ሰውነቱን ከፈተው እንደዚህ እንደዚህ ይብላል። ከዛ ቄስ ተክሌን ሰውነት ውስጥ አስገባው፣ አስገብቶ ዘጋበት። ቄስ ተክሌ የት ነው ያለው? እዚህ ውስጥ ነው። የኢየሱስ ሰውነት እንደዚህ የሚከፈት ነው። ቄስ ተክሌ ገብቷል። ከዛስ ምንድን ነው ሲለው ጥምቀት በኢየሱስ ስም ነው አለው በጥልቁ ተጠመቅ አለው ከሰውነቱ ወጣና በጥልቁ አጠመቁት ማለት ነው ዩፒሲያዎች አራተኛው ማለት አምስተኛ እንግዲህ የተገለጠለት ኢየሱስን በኢየሱስ ስም እያልኩ ተቃወምኩት ይላል በኋላ ላይ የተገለጠለት ኢየሱስ ነው ብሎ ሌላ ሰው ነገረው ማለት አምስቴም ስንት ኢየሱስ ነው የሰራው አንተ ለማኝ አይደለ ቅድ ይላል። እንትን እዚህ ጋር ጣሪያው የተመጣጠሰ ቤት ውስጥ ሆኜ ቪዲዮ ሰርቼ ለትምህርት የጠየቅኩታለ እና ሰሞኑን ነው ሜሴንጀር ቆሽታቸው ርር ብሏል። አሰተኝነታቸውን ስላጋለጥኩ እሷን ፎቶ አርጎ ማለት ነው እንትን እኮ አለ አለ ቪዲዮ። እኛ የተሳካልን ሰዎች ነን እንደዚህ አይነት ቤት ውስጥ የምንኖረ ያንን ለማስረዳት ነው ለማፍረስ ነው ይህ የአሰተኛ ነቢያቶችን ትምህርት እና እሷን ፎቶ አርጓል ይሄ ለማኝ አልተሳካለት ምናምን ይላሉ ማለት ነውና ተባረክ ለማለት ነው እና ቄስ ተክሌ እንደዚህ ነው አምስት ጊዜ የተገለጠ የሚለው አምስት አይነት ኢየሱስን በመገለጥ ውስጥ እንኳን ስለላቸዋል አምስት አይነት ይሄ ኢየሱስ ሳይሆን የተለያዩ መናፍስቶች ለእሱ የሚገለጡበት ነው የተለያዩ አጋንንቶች ማለት ነው እና አጋንንቱ ሸታ አሁን ያወራውን በኋላ ይቀይራል አጋንንት እስኪ አስቡ። ስለ ጥምቀት እንምጣ። ጥምቀት ሂዱና በአብ በወልድና በመንፈስ ቅዱስ አጥምቁ አለ ጌታ ኢየሱስ። አለቀ ሄደ። ይህንን ትእዛዝ ሰጥተዋቸው እንደገና ተመልሶ መጥቶ በአብ በወልድ በመንፈስ ቅዱስ ሲያጠምቁ የነበረውን የእሱን ትእዛዝ ይዘው ሲያጠምቁ ሁለት ሺህ ዓመት የኖሩትን አብያተ ክርስቲያናት ኢየሱስ ተቃወማቸው እያለኝ፣ ኢየሱስ ተቃወማቸው። ምክንያቱም በማቴዎስ 28 ቁጥር 19 ላይ ስልጣን በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጉ ብሎ ትእዛዝ ሰጣቸው። ስለዚህ ሐዋርያት ወጥተው አጥምቀዋል። ያጠመቁት በአብ በወልድ በመንፈስ ቅዱስ ነው። ተጠማቂን ግን በኢየሱስ ስም ተጠመቁ እያሉ አዘዋል። በኢየሱስ ስም ተጠመቁ እያሉ ኢቭን ከመጽሐፍ ሊያወጡት ያየውን ራእይ ሊያስደግፍ ያየውን ኢየሱስ ሰውነት ውስጥ አስገባኝ የሚለውን የሚደግፍለት ጥቅስ ከመጽሐፍ ቅዱስ ሲፈልግ በኢየሱስ ስም ተጠመቁና በኢየሱስ ስም ተጠመቁ አሏቸው የሚል ጥቅስን አገኘን። ሰውየው በጣም ብልጥ ነው፣ ወዳጅ፣ በጣም ብልጥ ነው። ሰውየው ማፍያ ነው። ሙሉ ወንጌል ያባረረችው ማፍያ ስለሆነ ነው። በደንብ እነግርሃለሁ። በጣም ብልጥ ነው። የት መሄድ እንዳለበት፣ የት ውጤት እንደሚያገኝ ያውቃል። ሰሜን ላይ ያልጀመረው ነው። የእውነት ኢየሱስ ተገልጦለት ቢሆን ከሰሜን ነው የሚጀምረው። ወንጌል ቢሆን የሱ አስባችሁታል። ስለዚህ እዚህ ሰውነት ውስጥ አስገባኝ ምናምን የሚለውን የሚደግፍለት ጥቅስ ምን አገኘን? በኢየሱስ ስም ተጠመቁ፣ በኢየሱስ ስም ተጠመቁ ሚል አጠመቁ ሚል ግን አንድ ጥቅስ አያመጡ አንድ። ታዲያ በማን ስም አጠመቁ ይላሉ እንደ ኢየሱስ ባዘዛቸው ነዋ። ይሄ ደግሞ ሲወርድ ሲዋረድ የመጣ ያልተቋረጠ ነው። አጥማቂ ሁልጊዜ በአብ በወልድ እና በመንፈስ ቅዱስ ስም እንዲያጠምቅ ኢየሱስ አንድ ጊዜ ሰጥቷል። መጥቶ ተመልሶ ተገልጦ ያን አይሽርም፣ ያን አይሽርም። ኦኬ ሶ ቄስተክሌ እንደዚህ አይነት ቲያትር ነው የሰራቸው። እንደዚህ አይነት ድራማ ነው የሰራው። እንደዚህ አይነት ከአጋንንት ጋር እየተገናኘ ኢየሱስ እያለ ስም እየሰጣው ሰዎችም ገደል ከቷል፣ ገደል ከቷል። ኢቨን የሱ ሚስት ዩፒሲአ የሆና ነው ይሞተችው፣ ገነት ገባች ብለው ያስባሉ። በእሱ አስተምሮ ደግሞ አይድኑም ብሎታል፣ ኢየሱስ አይድኑም ብሎታል። መጀመሪያ ቤተክርስቲያን ናት ያላትን ዩፒሲአን አትድንም ብሎታል ኢየሱስ ከሆነ። ስለዚህ የቄስ ተክሌ ሚስት አልዳነችም ማለት ነው። አያችሁ? ምን አይነት ጭንቅላታችሁ ላይ ሲቀልድ እንኳን አይታወቃችሁ፣ እንዴት አይነት ቀልድ እንደሚቀልድ ሰው። ስለዚህ ቤቴን ተመሳስሎ እዛው ሙሉ ወንጌል ውስጥ የነበረውን አይነት እንትን ይዞ ነው ይወጣው። ትራዲሽኑን እሱ ነው ይዞ ይወጣው። ልሳንም የመንፈስ ቅዱስ ሙላትም ምናምን ብሎ አወጫ አብሮ አሁን መንፈስ ቅዱስ ጩ ኢየሱስ ይገለጥላቸዋል የሚል እንትን አለ። ስለዚህ ነው በጣም የሚጮ፣ ተነክተው ሳይሆን በጣም እና መንፈስ ቅዱስ ትሞላላችሁ፣ ልሳን ካልተናገር ገነት አገባም ስለምትባል ለመንፈስ ቅዱስ ሙላት ይላሉ፣ ይጸለይላቸዋል፣ አጋንንት ይገባባቸዋል። አጋንንት ከገባ በኋላ አጋንንቱ ምንድን ነው አትሉኝም ስራው? የቄስ ተክሌን ትምህርት ያስከብራል መጽሐፍ ቅዱስን ያጣምማል። መጽሐፍ ቅዱስን ምን ያደርጋል? ያጣምማል አጣማሚ መንፈስ ነው እያሳየው። ቅድም ልጁ ሲመሰክር አይታችኋል አማን ነጭን ነጭ ጥቁሩን ጥቁር ይለኛል እኔ ግን ነጩን ጥቁር እያልኩ ጥቁሩን ደግሞ ነጭ ላለው ለመከራከር ብቻ ለምን እንደዛን ደግሞ ራሱ አላውቀውም። መግለጥ አቅጦታል። ለምን ስፒሪት ነው። እዛ ስትሄዱ የሚነካችው ስፒሪት ነው። ግን ምን ተሰርቶ መንፈስ ቅዱስ ተብሏል። አያችሁ? ያ መንፈስ። አንድ ሲንግል ሰውዬ የመሰረተው ቤተ እምነት በእንደዚህ አይነት ታሪክ ከመጽሐፍ ቅዱስ ጋር የተጋጨና የተጣላ ከአብያተ ክርስቲያናት ጋር የተጣላ ከሙሉ ወንጌል ቤተክርስቲያን ተወግዞ የወጣ ሰው ነው። ቀጥሎ ዩፒሲያስ ደግሞ አወገዘችው አወገዘችው። እዚህ ነበረኝ ዶክሜንቱ ዶክመንቱ የታረኩት። አሁን ጊዜ የለኝም አነብላችሁ ነበር። ዶክሜንቱ እንዳለ አንድ ሰው ሰጥቶኝ ነበር። እንደማይድኑ እንደተለያዩ ማለት ነው። ግን ብዙ ህንጻ አሰርቷል የማምለኪያ ስፍራ። አሁን ገቢ እንዴት ነው የሚያገኘው? የቤተ እምነት እንዴት ገቢ እንደሚያገኝ ልንገራችሁ። እችም ብቻ ብዬ ለእናማ እንለቃለሁ። ቤተ እምነቱ ሰውየው ብልጥ ስለሆነ ገቢ የሚገኘው መክሊት ለመክሊት መስራት አለባችሁ አሁን እኛ ጋር ምንድነው አስራት መባ የፍቅር ስጦታ ይባላል አንዳንድ ጋ በአዲስ ኪዳን አስራት ቀርቷል ይላል ሲወድ ይሰጣል ሲወድ ሳይወድ አይሰጥም ሰው ወንጌል አማኞች ዋጋ ይከፍላሉ አገልጋይ ከሆኑ እሱ ግን ምንድን ነው ያደርገው ከድነት ጋር ነው እያያዘው አያችሁ መክሊት ብሎ ለመክሊት መስራት አለብን ለመክሊት ሻይ ሆን ኤኒ ነገር ስታደርግ ለመክሊት ነው የምሰራው እሱን ካልሰራ ያው ምንም አታገኝም በእግዚአብሔር ፊት። ሴቶች ቀሚስ ካልለበሱ ጋነብ ሊገቡ ይችላሉ። ስለዚህ ለመክሊት በጣም ይተጋሉ። ገበሬዎች እርሻቸውን፣ ባጃጅ ነጂዎች ባጃጃቸውን፣ ሁሉም አለ። በቤተ እምነት ውስጥ ደግሞ ኮንፍራንሶች ይዘጋጃሉ። በአመት አንዴ መክሊት የሚሰበሰብበት ነው። ለኮንፍራንሱ ገንዘብ መሰብሰቢያ ነው። ሁሉም ከየሀገሩ የአንቀን አጠራቅሞ ይዞ ይመጣል። የአንቀን አጠራቅሞ ይቅርታ፣ ሳሚ የሚባለው ኦጄ ስለሆነ እናውራ። ቅድም ሲያወራ አርፍዶን ሄደው አትግባቡ። ሳሚ ሳሚ የሚባለው ስቲ እንግዲህ እንሞክር። አለመግባባት ሞክር፣ ሞክር። እሱ እስኪመለስ ጆንዬ፣ ምናልባት ብያ ልጁ የታሰረበትን ምናልባት ቸርች አባል የሆነበትንም ብነግረን እና ልጆች ስላሉ እዛ አካባቢ የቸርቹንም የአድራሻ ብናቅ። እሱ ነገር ግን በውስጥ ቢወራ ጥሩ ነው። በደብ ቬሪፋይ ተደርጎ በውስጥ ከጆጋ ቢያወራ ጥሩ ነው። ቬሪፋይ መደረግ ስላለ መልካም የህግ ነገር ባይዜ ህግ እንትን ያለው ነገር ዝም ብሎ አስተያየት መስጠት ስለማይቻል የተወሰነ ከጆጋ ያውሩና ጆ በሚሰጠን አቅጣጫ እንሄዳለን። በውስጥ ስፍር ላለው አማን ላንተ ስልክ ቁጥር ይበዛ አይ ስልክ ቁጥር እንትና አይደለም የልጆንም ፎቶ ልከላለሁ በዚሁ እና ልክላቸዋለሁ ለሚፈልገው ሰው ልካለሁ ችግር የለም ሌላ ልጁ ምናልባት በፋይናንስም መርዳት የምትችሉት ሌላ አካውንት እኛ አንሰጥም የልጁ የራሱ እዛው ነው ትራንስፈር ማድረግ ይችላል የራሱ ላይ ነው የራሱ ላይ ተስፋ ሚካኤል ነው የሚባለው። እሱም ፖስት ስናደርገው በዛ መርዳት የሚፈልግ ሰው ይረዳል። በፋይናንስ ምንት ስለሌለ ልጁ ማለት ነው ይሄንን ነው። ምንም ድብብቅ እንትን የለም። በይግን ቢሆን በውስጥም በሚዲያም የምናወራው ነገር ግልጽ ስለሆነ ማለት ነው ይህንን ነው። ጌታ ኢየሱስ ይባርካቸው። በውስጥ እልክላለሁ። አማንም የሆንም አንተም እልክላቸዋለሁ መጽሐፍ ቅዱስ ላይ የማይታወቅ ኢየሱስ ነው ይሰራላቸው። ከዛ ይሄ ብቻ አይደለም። የሚገርመው ነገር አዋሳ ሂድ አለኝ ነው የሚለው። አዋሳ ሂድ አለኝ፣ የምሄድበትን አላቅም፣ ሄድኩኝ። ከዛ ሲሄድ አንድ ቤተሰብ አገኘው እና የሆነ የሚያስተረጉም ያቃት አገኘው። ወንጌል ለመመስከር ሞከርኩኝ ይላል። ከዛ አልሆነም። ከዛ በኋላ ምግብ ለመብላ ስፈልግ የሆኑ ፈረንጆች እየበሉ ርቦኝ ነበር ይላል ፈረንጅ አታሳየኝ ከዚህ በኋላ ብዬ የረገምኩበት ፈረንጅን ይላል። ለምን? እንብላ ስላላሉት፣ እንብላ ስላላሉት። በኋላ ላይ አንድ ቤተሰብ ያገኝና የሐዋሳ ሰዎች የቆጮ ሽታ መጀመሪያ ሸቶት በጣም ልሞት እስክደርስ ታምሜ ነበር። ምንድነው ይሄ ነገር ብዬ ቆጮ አላቅም አለ። ኢትዮጵያዊ የሆነው ቆጮ አያውቅም አስባችሁታል? ኢትዮጵያዊ ነው አዋሳ መሄድ የቻለ ሰው ቆጮ ግን አያውቅም። አሜዚንግ። እንደዚህ አይነት ሽታ የቆጮ ሽታ ሸቶኝ ዳመመኝ። ከዛ በኋላ ምንም መብላ አምላኬ ሆይ ከእኔ ላይ እውሰድልኝ አልኩ። አንድ ቤተሰብ አግኝቼ በሰው እየበጠበጡ ነበር የሚሰጡኝ በኋላ ላይ የሰጣችሁኝ በሰውነት የታወቀኝ አለ እግዚአብሔር ከላይ ላይ ሲያነሰው የቆጮ ሽታውን ማለት ጥላቸው። በኋላ ላይ የሰጣችሁኝ ሉ ያቀረባችሁልኝ እበላለሁ አልኳቸው። እርጎ አቀረቡልኝ። ኩራዝ አጠገቤ ነበር፣ ሳየው እርጎ ውስጥ አራት የሞቱ ዝንቦች አሉ ይላል። አራት የሞቱ ዝንቦች አሁን እርጎ ስንጠጣ የሆነ ቅመም ተደርጎበት ነው እኛ የምንጠጣው አለ ከላይ ለእሱ ደግሞ አራት የሞቱ ዝንቦች አድርገውበት እንደሰጡት ነው የሚያወራው። አራት የሞቱ ዝንቦችን አላወጣም ብዬ ይላል እርጎውን ስጠጣ ከነ ዝንቦቹ አንደኛዋ በጥርሴና ጥርሴ መካከል ገባችና ቀጭ አደረግኳት ይላል። ስታነቡ እንዲህ ነው ራሱ ቀጭ ዝንቧን ማለት ነው አንደኛዋን ዝንብ ከዛ ተግሞት ሙጬ ዋጥኩት ይላል። አራት ዝንብ አንደኛዋን ቀጭ በማረግ ተግሞት ሙጦ በመዋጥ ይህን ያስቻለኝ የሱስ ይመስገን ይሄው እየባረከኛለሁ ይላል። ዝንብ በመብላት ተባርክ ያለው የሚል ሰው ነው። አሜዚን አሁን እንደዚህ ስል የምትናደዱ ወልጅሰስ አማኞች ካላችሁ ከሰውነት ተራ መውረዳችሁን ያሳያል። እንዲህ አይነት ሰው መምህር ብለህ መከተል እንዲህ አይነት ሰው ያንተን አይምሮ ማታለሉ ለወንጌል ብሎ ነው ምናምን ብሎ ነው ይላል። ለወንጌል ብሎ ምን ምን ሰዎቹ በቦሶ በሶ እየሰጡት እየተንከባከቡት፣ እንግዳ ተቀባይ የሲዳማ ህዝብ በሶ እየሰጡት እርጎ ሰጥተውት እሱ ግን ያለገውን ታሪክ ሲፈጥር ማለት ነው። ምንም እንዲህ አይነት ነገር የለም። ታሪክ ሲፈጥር ነው። ባይዘው ኦኬ እናንተ አእምሮ ላይ ከዛስ እርጎ አራት የሞቱ ዝንቦች አሉበት። ለምንድነው የማያወጣው? አታወጣ ስለሚሉት ለወንጌል ብሎ ታስሮ አስገድደው ዝንብ አጠጡት እያላችሁ ነው። በጣም ነው የሚገርመው፣ ይህን አለማሰብ እራሱ ከዛ ዋትኳቸው ይላል። ይህ ብቻ አይደለም፣ ከፍተኛ ስደት ደረሰብን ይላል። አክቶፍ ጋድ የሚል መጽሐፍ ላይ ከፍተኛ ስደት ያደረሰባቸውስ ኤስአይኤም የሚባለው የፕሮቴስታንት ድርጅት ነው አይደለ? እሱ እንግዲህ የወንጌል ስርጭት የሚሰራ ምናምን የቃለዮት ምናምን ምናምን በጣም አደረሱብንና እንግልታ ከዛ በኋላ እየጸለዩ በጾም ጸሎት፣ በዚህ ሀሳብ ሆኖ እኛን ለማሳደድ ከደቡብ ክልል ለማስወጣት ወንጌል አስበው የወንጌል አማኝ ወልጅ ሰሶችን ሲያሳድድ በጉልበት ሊገላቸው ሲነሳ አይገርምም። ራሱ ተሰዳጅ እኮ የወንጌል አማኝ። በጾም ጸሎት ነው ደግሞ የሚጸልዩ እነሱ ለማሳደድ እየጸለዩ እያለ አለ፣ አንዲት ድመት መጣችና በጣሪያቸው ላይ በሚጸልዩበት ሆነችና ወደ ሐዋርያት ቤተ እምነት ሂዱ ወደ ሐዋርያት ቤተ ክርስቲያን ሂዱ አለቻቸው። ወንጌላን አማኞችን ውርዬ ማለት ነው ውርዬ። ይህ ስትላቸው ጊዜ ሊገሏት አባረሯት፣ ሸሸች እና መለጠች እሷ። በዚህ ጊዜ እንዴት ድመት ተናገረች? አሁን ይህን ለሰው እንዴት እንናገራለን? ብለው የሚያስቅ ነገር ነው ብለው እያለ የሆነ ቤት ትገባና አንድ ሴትዮ በቋንቋ ሰበከች። ደግሞ በቋንቋቸው ነው አጉና በሚባል ወላይታ አካባቢ፣ በወላይታ አጉና በሚባል አካባቢ። ከዛስ ከዛ በጣም ነው የሚገርመው፣ ሚገርሟችሁ ሴትዮዋን ሰበከች በቋንቋ ሄዳ ሌላ ቦታ ወደ አራት ቤተክርስቲያን ይጅ ብላ ማለት በኋላ ላይ የድመቷን ድምፅ አልሰማም አሉ። ድመቷን ስላልሰሙ ይላል መብረቅ ከሰማይ መጣና ይጸልዩበት የነበረበትን ቤት መታው፣ ለሁለት ከፈለውና አቃጠለው። እንዲህ ታምራት እያደረገ አበዛን ይላል ተሰምቻለሁ። በድመት የተሰበከ ቤተ እምነት ነው ይላል። ምን የማይገጣጥመው ፐዝል አለ። በእርግጥ አሁን ገድላትን ምናምን ስታየው የተጻፈበትን አካባቢ ታውቃላችኋል። ሰውየውም እዛ አካባቢ ስለሆነ ገድልም ማያውቀውን የደቡብ ህዝብ ወንጌል ብቻ እየሰማ የነበረውን ህዝብ ያደፈረሰበት መንገድ ነው ማለት ነው። ያደፈረሰበት መንገድ በዚህ መንገድ የመጣን ሰው ተከትለ ጌታን ሲያሰድብ ሥላሴ ጣዖት ነው እያልክ የሁለት ሺህ ዓመት ሙሉ ትምህርት የእግዚአብሔርን ትምህርት ሲያስክድ አንድ ሰንበዲ ሰውዬ በድመት የሚሰብክ ቤተ እምነት ነው ሲል እንዲህ በአይምሮ ሲጫወት በስማም የእግዚአብሔር ሰው ትላለህ፣ የተቀባ ትላለህ። ጉድ እኮ በጣም ጉድ። አምልጡ፣ ውጡ፣ ከዚህ ተረት ውጡ። ክርስትና የሁለት ሺህ ዓመት ታሪክ ያለው ነው። ክርስትና መጽሐፍ ቅዱስ አለው። ቤተ እምነቱ መጽሐፍ ቅዱስ የለውም። ቤተ እምነቱ መጽሐፍ ቅዱስ አያሳትምም። መጽሐፍ ቅዱስን ከገበያ ላይ ገዝቶ እንደ ማንኛውም እንደ ሙስሊም ምናምን ከመጠቀም ውጭ ታዲያ ከትምህርተ መለኮት ኢየሱስ ማን ይሉታል ምናምን የሚባሉ መጽሐፍ ጽፏል። እዛ ላይ ያለ ይዘው ነው የሚያወሩን እዚህ ሲመጡ። ለዚህ ነው ባይብል ላይ ስናወራቸው መልስ ቀጥታ አይሰጡ። በዚህ ትምህርት የተነከራችሁ እንጌላ አማኞች አምልጡ፣ ውጡ። እግዚአብሔር አምላክ ይባርካችሁ። ሀሳብ ያላችሁ ሰዎች እንትን ማለት ይችላል።